ከዓመት በኋላ በተቀጣጠር ነው መሰረት ኑር የቁርአን ባንክ ድጋሚ በሚንበር ቲቪ ከች ብሏል። እንደምታወቀው ነው ኑር የቁርአን ባንክ አምናም እንዲሁ ሲያደርግ ነበረ፣ በየገጠሩ እየተዟዟረ በታላቁ የቁርአን ወር የቁርአን ስጦታን ለደረሳዎችና ና ለመድረሳዎች እያበረከተ፣ እንዲሁም ያልታዩ የህይወታችን የእስልምና ገጾችን በኢትዮጵያ በገጠራማ ቦታ ያሉትን ማለት ነው ለማህበረሰቡ እያስተዋወቀ አምናም ቆይታ አድርጓል። ዘንድሮም በዛ ሁኔታ አብረን የምናሳልፍ ይሆናል እንሻ አላህ አብራችሁን ሁኑ። እንግዲህ ረመዳን ሻህሩል ቁርአን ነው ይላሉ። ኑር ቁርአን ባንክ ደግሞ ቁርአን ነው እሱ ላይ የሚያበረክተው። ና ከረመዳን ጋም በርካታ ገጠመኞች አሉን እንግዲህ አምስተኛ አመታችንን እንደፍን ጥቂት ወራቶች በሚቀሩበት ና ሚንበር ቲቪ ላይ ራሳችንን መግለጽ ከጀመርን ሶስተኛ አመት ላይ ነው አሁን የምንገኘው። በዚህ አጋጣሚ በመላው ዓለም ያላችሁ የኑር ቁርአን ቤተሰቦች እንኳን ለታላቁ ለተከበረው የረመዳን የጾም ወር በሰላም አደረሳችሁ። ምን እንኳን ሶስት ና አራት ቀናት ቢሆንም ቢያልፍም አዲስ ነውና እንኳን ያደረሳችሁ እንላለን። የኑር ቁርአን ቤተሰቦች፣ የሚንበር ቲቪ ተመልካቾች አህለን መተናል። ተመልሰናል እዚሁ አመትም እንደዚሁ ኑር ቁርኣን ባንክ አመቱን ሙሉ ተዘዋውሮ የጎበኛቸውን ቦታዎች ልናስጎበኝ፣ ያየናቸውን የዘየርናቸውን ማህበረሰቦች ታሪካቸውን፣ እሴትና ባህላቸውን ወደ እናንተ በማምጣት መቀራረብ ለመፍጠር እነሆ ዘንድሮም በሚንበር ቲቪ ረመዳን ፕሮግራም አንድ ብለን ጀምረናል። እውነት ነው። በተለያዩ ታሪኮችና በተለያዩ የትውፊት ባህሎች ላይ ብዙ ያልተሰሩ ያልተሰሩና ያልተነገሩ ታሪኮች ብዙ አሉን እንደ ሙስሊም ያንን ታሪክ ደግሞ ሙስሊሙ ማህበረሰብ የምንባለው እኛ የጣልናቸው ታሪኮቻችንን ሰንደን ያላስቀመጥናቸው ብዙ ነገሮች አሉ። ለምሳሌ በትግራይ ያየናቸው በሀረር ያየነው እና በተለያዩ ቦታዎች ያየናቸው ታሪኮቻችን ለእኛም እስኪደንቁን እስኪገርሙን ድረስ ነው የሆኑት። ለምንድን ነው ያልተጻፉት ለምንድን ነው ተሰንደው ያልተቀመጡት ብለን የተቆጨንባቸው ብዙ ታሪኮች አሉ። ለምሳሌ እንደ ጥቂት እናንሳ ካልን የሐመር መነሻ ብለን የምናስባቸው ነገሮች አሉ። እነዛ መነሻዎች መቼ ጀመረ እዚህ አካባቢ መቼ ገባ ማን ነበር የጀመረው ተብሎ ብዙ የተነገሩ ነገሮች አሉ፣ እንደ ንግር አፈታሪክ። ግን የተጻፈ ነገር ወይም የተሰነደ ነገር የለንም። ስለዚህ ታሪኮቻችን እኛው ራሳችንን እየጣልን ይሄድ ናቸው እና አሁን ከምንሄድባቸው ታሪኮች አንጻር ግን ብዙ መናገር የሚችሉ ምስሎችን እንዲሁም ደግሞ ብዙ ያልተነገረላቸው እናቶች ለእኔ በጣም ብዙ ያስገረሙኝ እናት ናቸው። እኚህ እናት በትግራይ ሸረ ላይ የዘየርናቸው እና እኛ እኚህ እናት ለሰላሳ አመታት ዓመታት ምንድን የሰሩት ለሰላሳ አመታት ዓመታት ምን ሰሩ በጣም የሚገርም ነው። የማዳም ቅመሞች ተብሎ ከሚጠሩ አንድ ነበሩ። አሁን ግን በኢትዮጵያ ገብቶ ያው ሽሬ ከተማ ላይ ኖሯቸውን አድርገዋል። ምን ያደረጉ የሚለውን በኋላ ላይ የምናሳያቸው ይሆናል። እንሻላ ሀታ አሁን ታሪኮቻችን ስትል ምን ትዛለኝ መስለ የዛሬ ከሁለት ዓመት በፊት ሀዲያ ጎብኝተን ነበር። ሀዲያ ምንድን ነበረች ሀዲያ ሱልጣኔት ምን ነበረ? ዛሬ ስምን ላይ ናቸው ሀዲያ አካባቢ ያሉ ወንድም እህቶቻችን ምን አይነት ህይወት ነው እያሳለፉ ያሉት የሚለውን ነገር እራሱ ስናይ አንዳንድ ቦታዎች ሀቂቃ እንደ ሙስሊም ምን አይነት በሽታ የተጠናወተን ይመስለኛል። ያለንን እየለቀቅን ሌላ ለመያዝ እንሞክራለን። ከተማዎች ላይ ትልቅ ነገር መገንባት እንፈልጋለን፣ ሙስሊሞች እንሯሯጣለን። ዞር ብለን ግን ስናይ ከአንድ ሺህ ዓመታት በፊት እስልምና የገባባቸውና ታሪኩን መሰረቱን የጣለበትን ቦታ ግን እንለቀዋለን። ሶማሌን፣ አፋርን እንለቀውና አዲስ አበባ ላይ አዲስ ነገር ማምጣት እንፈልጋለን እና አንዳንድ ቦታ እንደውም 700 ዓመት ምናምን ያስቆጠረ ምናምን መስጂድ እንትን ብለን 700 ዓመት እኛ እርግጠኛ የሆነበት ነው። ከዛ በኋላ ያለውን ከዛ በፊት ያለውን እኔ እንኳን ዘሬን ስቆጥር አለ አንድ አባት ሲያስረዱኝ እኔ እንኳን ዘሬን ስቆጥር ከ10 ምናምን ቤተሰብ በላይ ከ10 ምናምን በላይ መቆጠር ይችላል። እዚሁ ነው የተወለዱት። ይሄን መስጂድ 700 ዓመት እንብላችሁ እርግጠኛ የሆንኩበትን ነውና ሌላውን አናውቅም ሲለኝ፣ በዚህ ልክ እንዴት ነው ታሪኮቻችን ያልተሰነዱት? አጼ ሙስሊም እኮ በጣም ታሪክ በመጽሐፍ ላይ አንደኛ ነን አለን። ምክንያቱም የረሱሉላህን የቤተሰቦቻቸውን የሰሃቦቻቸውን ሀታ የነጃሽን ማለት ታሪክን እስልምና ረሱሉላ እኮ የለበሱትን ልብስ እኮ ድረስ እኮ እናውቃለን። ዛሬ ከአባቶቻችን በላይ እኮ እናቃቸዋለን። ስለ ሰሃቦች እኮ የሚወዱትን ምግብ እናውቃለን። ግን ወደ ኢትዮጵያ ስንመጣ ግን ለምንድን ነው በዚህ ልክ ታሪኮቻችንን ረስተን ሌላ ታሪክ ለመፍጠር ደግሞ ምን ሞክረው ብዬ አንዳንዴ ያስባለሁና እስኪ የታዘፍኩ ነገር ካለ በእርግጥ ከቁጭት ጀምረናል። ተመልካቾች ይረዱናል። ምናልባት ያለፉትን አመታት ከሄርንባቸው ቦታዎች ብዛትና ከሰዎቹ ሙስሊም ወንድምና እህትን አፍቆን ነበረ ተዘይረን አናቅም ከሚሉና በጣም የሚያስገርም ታሪክ ካላቸው ሰዎች አንጻር የሰማናቸው ነገሮች አጂብ ስለሆኑ፣ ጉድ ስለሆኑ እነሱን መነሻ አድርገን የመጣ ነው። እስቲ ግን ታስታውሱ እንደሆነ ለተመልካቾችም ለመጋበዝ ያህል ላለፉት አምስት አመታት ከተጓዝንባቸው ቦታዎች ለእናንተ የማይረሳ ልዩ የሆነ አእምሯችሁ ላይ የቀረ ምናልባት ከሚንበርቲቪ ተመልካቾች ጋር በይበልጥ ያስተዋወቀን እኔ ሀመርን እንደ መነሻነት አነሳት፣ አለው ለመጀመሪያ ጊዜ እስልምና ብርሃን የፈነጠቀበት ቦታ ላይ ኢድን ምዛ አክብረናል። በተወሰነ መልኩ ረመዳን ላይ ምዛ ነበርን፣ አረፋን ምዛ አሳልፈናል። ያ አይረሳኝም። ከዛ በኋላ በርካታ ወንድሞችን በተለያየ መልኩ ሲዘይሯቸው እያስተዋልን ነው አልሐምዱሊላ። የዛ አሻራ ስለሆነ እናንተ ምን ትዝታላችሁ? ሀቅ ነው ብዙ ሰው ራሱ በሀመር ነው ኑር ቁርአኖች እኮ ምናምን ሲባል አሁን እነዛ ሀመር ገብቶ ዳዋሚ ያ እነዛ ሀመር ገብቶ ቁርአን የሚያከፋፍሉት ነው የሚሉት፣ እና እንደ ታጉላ ቀርቷል። የማስታውሰው አንድ ጊዜ ረመዳን ላይ እዛ በርካታ መኪናዎችን ይዘን ሄደን ነበረ። ዱቄት የሚበሉ እንደዚህ ረመዳን ስለነበረ ከቁርአን ጎን ለጎን እዛ አካባቢ በጣም ረሃብ ገብቶ ነበረ ያኔና በሄድንበት አጋጣሚ መኪናችን አሸዋ አደለም ደህና መንገድ መስሎን ገባንበትና አይሱዙ ተያዘ። ከዛ ከፊት ያለው አይሱዙ ደግሞ እሱ እኮ ነው የገረመኝ ሊያወጣ ተራርጦ መጣና እዛው ተቀረቀረ። ከዛ የት ንሂድ ስራ ሁለት ሰዓት አካባቢ ሆኗል። እዛ አካባቢ ያው የጾም ባህል ገና አልተለመደም። በዛ አመት ነው የሰለሙት ሰላት ምናምን አልጀመሩም። መልበስ ምናምን እያስተማርናቸው ነበር። እና አስፈጥሩም ብንላቸው ያው ተምር ነው የሚሆነው፣ የለም ከዛ በቃ እዛ እንደምንም ተራሩጠን ሱቅማ በረሀ ላይ መኪና ውስጥ የሆነች ተምር አገኘን። የዛን ቀን እንደምንም ብለን ያን ሁሉ ከመኪና ላይ ማህበረሰቡ አልሐምዱላ ተባበረን። የግድም ክብደቱ መቅለል አለበት ተብሎ ከቆሻሻ ውስጥ ከአሸዋ ውስጥ ያን መኪና ለማውጣት ያንን ሁሉ በጾም አንጀታችን ስንት መቶ ኩንታል ተሸክመን አውርደን፣ ከዛ ውሀ የለም ተምር አገኘን። በተምር አፍጥረን ወደ ከተማ ተመለሰን አስታውሳለሁ? እንሻላ ምንግድኛነን አንጾም ምናምን የተባባል ነበር እና ከፊሎቻችን ደግሞ አይኔ ይጾማለሁ ምናምን ስንባባል ወተን ከተማውን ተዟዙረን የሆነች ምግብ ገዝተን መጣን። ሽሮ እና የምናድርባት ልጆች ታውቃታለህ መቼስ ለሊት ዘጠኝ ሰዓት እና አስር ሰዓት አላርም ቀጥረን ተኛን። አስር ሰዓት የተሰን ሽሮ እንኳን እንግዲህ ተአምር ነው ማፍጠሪያ አታገኝም ስሁርም አታገኝም። ግን ረመዳን ላይ ጾም መፍታት እንዴት ነው ይከብዳል ለስሜቱ ያለመድዘው ስንነሳ ሽሮ በስጋ ሆኗል። ሙሉ ጉንዳን በሮት ነበርና ያንን ነገር መቼም ማረሳም ያ እንደ እንደ እንደ ምንድን ነበር የሚባለው እንደ ጀት የሚፈጥሙ ጉንዳኖች። ያኛው ቤቱ ራሱ አይደለም ለመዝጋት ራሱ በውጭ በኩል እጅህን አድርገህ ምናምን፣ ከዛ በሩን ቆልፎ እንደወጣ እንዳለ ሰው ነው። በውጭ በኩል ነው የምትቆልፈው። ተንኩለኛ መጥቶ አዎ ተንኮለኛ ሰው መቶ ከቆለፈብህ መዋልህ ነው። ከዛ አካባቢ ከማይረሱ ነገሮች አንዱ በጾም ወቅት ያንን ካረግን በኋላ የምታስታውሱ ከሆነ አንድ ሰው ሆስፒታል አድርሶን ነበር። ሆስፒታል ሀሽም ገብቶ ነበር። ያኔ የሆነው ምክንያት በጣም ረሀብ ድካም ነበረ። ዱቄት በዱቄት ሆነናል። ነገራቶችን መቋቋም እስከሚያቀተን ድረስ ፀሐዩ ወደ አርባ ምናምን ነበረ በጣም በዛ ላይ ደግሞ ስራ እየሰራ ያለ ነው፣ ረመዳን ነው። ያን መቋቋም አቅቶን አልሐምዱሊላ ብቻ ልክ ሁለት ሰዓት አካባቢ ነው የጨረስ ነው በቃ ጨረሰን እንውጣ በሚለው ተስማምተን ማለት ነው። ጨርሰን ወጣን። ጨርሰን ከወጣን በኋላ ግን ያው ልክ ትንሽ በቃ አስፋልት አግኘን ምግብ ለማግኘት ጉጉታችን እየጨመረ ባለበት ሰዓት ነው ያው ከመሀል ሀሽም አመለጠ እና የዛለታ በቃ ማለት ቢላልም የሚያውቀው ነገር የለም። ማለት የሚናገረውን ነገር አያውቅም። ሁሉም ደንግጧል። አንተንም ሳ ማለት ሌላ ነገር ማለት ምንም አላለም እኮ። ሰው አመመኝ፣ ራሴን እያመመኝ ነው ሊል ይችላል። የሆነ ነገር ሆዴን ቆረጠኝ ይላል። ዞር ብለን እኮ ነው የወደቀ ሰው ያገኘ ነው። ግን ውስጥና ምንድን ነው ተኝቶን መሰለን ቀሰቀስ የለም። ተራሩጠን የትን ድ ምን ሆስፒታል የለ ዛ በ ደግሞ በጣም ነዳን፣ ጤና ጣቢያ ፍለጋ። በመጨረሻ አልምዱላ የሆነች ትንሽ ጤና ጣቢያ ቀያፈር ብትባል ከተማ ላይ መሰለኛ ቲንክ ተጠቁመን እዛ ሄደን እና በዛ ሁኔታ ያው ጤና ጣቢያ ገባን። ምግብ መጣልን፣ ነፍስ ዘራን። ወደ ዶር መሄደን በዛ ሁኔታ ጨረስ ብዙ ገጠመኞች አሉ። ረመ ምን ትምህርት ወሰድከ ግን አይ ሀቂቃ በጣም ደስ የሚሉ ትዝታዎች ናቸው ዛሬ ላይ አልፎ ስናያቸው በጣም ደስ የሚሉ ትዝታዎች ናቸው። መሀል ከተማ ቁጭ ብለን የምናስብበት የእስልምና ብርሃን ገጠር አካባቢ ለማድረስ በሚደረገው ስትራግል ውስጥ የሚፈጠሩ ክስተቶች መዝናኛ ሆነው ነው የሚያልፉት። ምናልባት ዛሬ ላይ መማሪያ መዝናኛችን ሆነው አልፈዋል። አልሐምዱሊላ እዛ አካባቢ ዛሬ ላይ ምናልባት ሶስት አራተኛ ረመዳናቸውን በትክክል አውቀውት የእስልምና መሰረት ተረድተው እየጾሙ ስላሉ አልሐምዱሊላ ረቢልዓለሚን ለዚህም መነሻ ቢላል ማሄዱ እና እዛ አካባቢ ያሉ ወንድሞችን እንደ ኑር ቁርኣን ባንክ እናመሰግናለን። ቀደም ሲል እንዳልነው ነው የሀመራንዱ ትዝታችን ነው። ምንድን ነው ባህርን በማንኪያ በጭልፋ እንደሚሉት ነው። በርካታ ቦታዎች ላይ በርካታ ገጠመኞች የሚያዝናኑ፣ የሚያስተምሩ ሀሳቦችና ሁኔታዎችን አልፈናል አልሐምዱሊላህ ረብ ልዓለሚን። ዛሬ ላይ ግን ያው በአዲስ መልኩ በአዲስ መንገድ አዲስ ማህበረሰብን በይበልጥ ለማስተዋወቅ ሚንበር ቲቪ ላይ ተገኝተናል። ዛሬ የዘጋጀ ነውን ፕሮግራም እስቲ ጋብዝልን። አዎ ወደ ሽሬ ወንድሞቻችንን ያው ትግራይ አላህ እንደ ሁሌም ሰላም ያደርጋት ወደ ሽሬ ተጉዘን ነበረ። ወንድሞቻችንን ለመዘየር አምና ያው ካቻ አምና መቀሌ አምና አክሱም ዘንድሮ ደግሞ ሽሬና አካባቢዋ ላይ ሰለክለካ ብዙ ቦታዎች አሉ፣ እዛ ዘይረናል። ሚገርም ታሪክ ያላት ሀገር ናት ሽሬ። ለአክሱም ቅርብ ናት፣ አርባ ኪሎ ሜትር ሃምሳ ስልሳ እንደዛ አካባቢ። ግን ከዛ በተጨማሪ ደግሞ ምንድነው ነው ታሪኮች ከስር መሰረታቸው ሲወርድ ሲዋረድ የመጡ ታሪኮች እና የተዘነጉ ታሪኮች። ለምሳሌ አክሱም ማን ተከለው ለሚለው ጥያቄ ትልቅ እንትኖች አሉ፣ ውዝግቦች አሉ። ማን ነው ምንድን ነው የሚባለውን ነገር ማናቅበት ሙስሊሙ ማህበረሰብ እዛ ጋር ትልቅ አሻራ መኖሩን ሊታይበት የሚችሉ እና ጎልቶ ሊደምቅበት የሚችሉ ነገሮች አሉ። ነገር ግን የሆነ የተከለለ ነገር እንዳለ ግልጽ ነው። ለምን ከአክሱም ወደዚህ ስንመጣ ሽረ ላይ ብዙ ነገሮች፣ አዎ በሙስሊሙ ማህበረሰብ የጎላ አስተዋጽኦ አሉ። በትምህርት ቤት በተለያዩ ነገሮች ተሳትፎ የጎላ ነው። አሻራውም በዛው ልክ ደምቆ የሚታይ ነው። በሰሩት ነገሮች በጣም ብዙ ነገሮች ሊወራላቸው ያልተነገረላቸው በጣም ጠንካራ ጀማ ነው። ጠንካራ ጀማ ነው ታ አዲስ አበባ ላይ እንኳን የማትገምጠው አይነት እስላሚክ ትምህርት ቤት ነው እዛ ያየ ነው እስኪ ማህበረሰቡንም ጎብኝተናል፣ መስጅዶችንም አይተናል። እንግዲህ ወደ ሽሬ ተጉዘን ማህበረሰቡን ዘይረናል፣ ደረሳዎችን አይተናል፣ መስጅዶችን ጎብኝተናል። እዚህ ሆነን እንደምናስበው አይደለም። ለአክሱም ቅርብ ሆና ነገር ግን የሙስሊሙ ተሳትፎ ሀቂቃ አዲስ አበባ ላይ ማትጠብቁት ማትገምቱ አይነት ኢስላሚክ ትምህርት ቤት አካዳሚካልን ጨምሮ ማለት ነው ጊዜ ካል በቀን ምናልባት ቀጣይ ሳምንት ላይ የምናየ ይሆናል። አሁን ግን የጎበኘናቸው መስጅዶች አሉ የዘየር ናቸው ሙስሀፍ የሰጠናቸው በጣም በርካታ ወራት ነው የጠበቁን ሀቂቃ ወረፋ የጠበቁት ቁርአን ስጡን ብሎ ከሽሬ ላይ እስኪ እነሱን ደግሞ አይተን የመስጊዱ ምን ይመስላል የሚለውን ነገር ጎብኝተን እንመለሳለን። በተጨማሪም ደግሞ እናታችን ከሽሬ ከተማ ወጣ ብሎ ወደ አክሱም ይጠጋል። እንደውም ሀያ ኪሎ ሜትር አካባቢ ነው ከአክሱም ጋር ቲንክ ርቀታቸው ና የሚገርም ታሪክ አላቸው። ወንድም ኑረዲን ያስጎበኛናል። ቅድም እንደውም በውፍ በረር አንስቷቸው ነበረ በሰው ሀገር እየኖሩ ሀገራቸው ላይ ያለውን ችግር ለመቅረፍ አንድ ቀን ረፍት ሳያገኙ ለበርካታ አመታት ብቻቸውን ታግለው ያቋቋሙትን በጣም ስታንዳርድ ነው የጠበቀ ሀታ ዲቴይል ገብተን ስናየው መስጅድ ውስጥ አዲስ አበባ ላይ እንኳን በዛ ልክ ነቃ ብሎ ማለት ው መስጅዱ ተሰርቶ ገቢ እንኳ እንዳይቸግረው መስጊዱ ሲሰራ አብሮት የገቢ ምንጭ የተሰራለት ሀታ ወርዶ የጀናዛ ማጠቢያው በዘመናዊ መልኩ የተሰራለት የሚገርም በቃ የሚያጓጉ አይነት መስጅድ ነው፣ እናታችን የገነቡት እና እሱንም በጋራ አይተን እንመለሳለን። አብራችሁን ቆዩ። ረመቱላ ወበረካቱ ድና የተከበራችሁ የኑር ቁርኣን ቤተሰቦች እንግዲህ ዛሬ ሽረ ከተማ እንገኛለን፣ በትግራይ ክልል ውስጥ እነዚህ እንግዲህ ከጎናችን የምትመለከቷቸው ሽረ ከተማ ላይ የሚገኙ እስላማዊ ስራ ላይ የሚንቀሳቀሱ ማህበራትና እንዲሁም በሽረ ከተማ ላይ የሚገኘው መድረሳ የሚመሩ አባታችን ደግሞ ከጎናችን ይገኛሉ። እዚህ አካባቢ ያለውን ነገር እንግዲህ ከሳቸው የምንሰማ ይሆናል። ሰላም አሌይኩም። አሌይኩም ሰላም ረመቱላ። እዚህ ያለውን ነገር እስኪ ለማህበረሰቡ እንድትነግሩልን እሺ ሰላሙ አለይኩም ረሕመቱላሁ ወበረካቱ። አልሐምዱልላህ ረብልዓለሚን ወሰላቱ ወሰላሙ ላ ረሱሊ ላ ሰለም። መቸም እዚ ያለ ስሙ መስጅድ ሸሪፍ ማሕሙድ ይባላል። ከተማ ሽሬ ነው። ቁርአን ብዛት ልጆች እስከ ሞተ ሳ ምናምን አካባቢ ይሆናሉ። እዚ የምንቀራው ቁርአን የሚቆረት ግን በቆርቆሮ ነው። እንትን የለውም። በፀሀይና በንትን ነው የሚቀሩት የቁርአን እስከዛም አሁን እየተሻሻለ ነው ያለ። የቁርአን ግን እንትን ነው ኪታቡ የቁርአን ኪታብ ትንሽ በዛ እንዲልንም እንፈልጋለን። የልጆቹም አሁን አይታችን ተሆናችሁ አሁን የሉም ትንሽ ወደ አስር ሰው ግደን ይሄዱ። እስካሁን ግን ብዙ ነው እዚህ የሚኖሩት እስካሁን ያለን ቁርአኑ ባለፈው እዚህ ነው የምንቀራ የነበረ በዛፉ ላይ ነው ዛፉ ታች የሚቆረው የነበሩት አሁን የተሰራው ይሄ ቆርቆሮ በዚህ ገረን አርገን ያሰራናው ነው። ኢንሻአላህ እናንተ በአሁን መምጣታቸው መምጣታችን ደግሞ በደም ደስተኛ ነኝ። እናመሰግናለን። ከሽሬ ከተማ ከዜሮ አንድ ቀጥሎ ይሄ ዜሮ አራት ነው የሚባል 04ቱ በሙስሊም ብዛት ያለው ይሄ ነው የመስጂድ ነው ብዛቱ በጣም በዛ ያለ ነው። ግን ጠረጴዛም ያስፈልጋል መቀመጫ የቁርአኑ ማለት ነው። ቆርቆሮ በመሆኑ ደግሞ ሙቀት አለው። ይሄም ትንሽ እንትን ለልጆች ትንሽ ሙቀት ይሰማል። ይሄ በጣም የሚያስፈልገን ቁርአን ያስፈልገናል። ደግሞ አሁን አቅም አቅምን የለንም እኛ በዚህ ያለ ከመቼም አቅሙ ደካማ ስለሆነ ለቁርአኑ የተጅዊድና የቁርአን ደህና የሆነ ቁርአን እንዲቀራ ገንዘቡ ያስፈልገናል ማለት ነው አሁን ትግራይ ሲባል እንግዲህ እንደሚታወቀው ብዙ ጊዜ ስለ አክሱም ይነሳል። ይህ ደግሞ ቀረብ ያለ ነው ለአክሱም እና ከዛ ጋር ስነጻጽር፣ የዚህ አካባቢ ማህበረሰብ ብዛት ውስጥ ምን ያክል ነው ሙስሊሙ? ምን ያክል አቅም አለው? ምን ያክል መስጅዶች አሉ? የቅራት ቀርቶ ማስቀራት ሂደቱ ምን ይመስላል የሚለውንም አያይዛችሁ ብትነግሩን። ቢስሚላሂ ራህማን ራሒም ረመዳን ይባላለው። መጀመሪያ ከኢህሳን እስላማዊ ማህበር ነው የመጣ ነው። መጀመሪያ ስለመጣችሁ በጣም ደስ ብሎናል፣ እንኳን በሰላም ወደ ሽሬ ከተማ መጣችሁ ማለት እንፈልጋለን። ያው እንዳልከው ጥያቄው ማለት ነው ሽሬ በጣም ደና የሚባል ማህበረሰብ በቁጥር እንኳን ይሄ የሚባል ባላቀውም በጣም ብዙ የሆነ ሙስሊም ነዋሪና እዚ ያለ ሙስሊም በጣም ብዙ አለ ማለት ነው። እዚ አካባቢ ሽሬ ያሉ መስጅድ ጠቅላላ እስካሁን በፕላን የተሰጡት ማለት ነው የሚታወቁት ስምንት መስጅዶች አሉ አምስት ቀበሌ ነው ያለው። ስምንት መስጅዶች አሉ። ሌሎች ደግሞ በጥያቄ ላይ ናቸው። እንሻላ በቅርቡ ምላሽ ይሸጣል ተብሎ ተስፋ ይደረጋል ማለት ነው። ግን እንዳሉት ቅድም ማለት ነው ይሄኛውን ሰፈር ዜሮ አራት ነው የሚባለው ሸሪፍ ማህሙድ ይባላል ማለት ነው። ይሄ እንደምታዩት ሁሉ ዙሪያው የመስጅድ ነው ፕላን ምናምን ወጥቶት ነበር መሰለ ካሁን በፊት ግን ሚሰራ አካል ስላልተገኘ እስካሁን ፕላን ብቻ ወጥቶ መስጅዱ እንደምታዩት ቆርቆሮ ነው ያለው፣ መሰራት ያስፈልገዋል ማለት ነው። ልክ እንደዚህ ደግሞ አንድ ሁለት መስጅዶች ይኖራሉ ያልተሰሩ ያው ጠቅለል ስናደርገው እንደዚህ ነው ያለው ሁኔታው ማለት ነው። ካርታ አለው ዲዛይንም ተሰርቷል፣ ፕላንናም ተሰርቶ ተጨርሷል። ግን የሚሰራ አካል ስላልተገኘ ነው እስካሁን የቆመው ማለት ነው። እኛ ምንመሰላቸው ባለፈው የተሰራ መስጅድ አለ በዜራ አንድ በዜራ ሁለትም መጀመሪያ እሱ ይጨርስ ተብሎ ነው እስካሁን የቆየው። መጀመሪያ ሁለት ሶስት አራት መስጅድ በአንድ ላይ ከተጀመረ ይህን ሳትጨርስ ሳይጨርስ ሁሉም በአንድ ላይ እንዳይቆም መጀመሪያ እሱ ይጨርስ ብለን ያቆም ነው እዚህ ያው እንደምታውቀው በዝጌዶ ሰፊ ነው 2013300 ካሬ ነው በጣም ትልቅ ነው ሁሉ ያሟላ እንፈልጋለን። ሶስት፣ ባለ ሶስት ሚናራ ነው። እና አሁን ሚሰራ አካል ከተገኘ እኛ እንፈልጋለን እንዲሰራ ማለት ነው። እዚህ አካባቢ ያለ ዜሮ አራት ሸሪፍ መሀሙድ የሚባል እዚህ በጣም ብዙ ከከተማው ቀጥሎተኛ ይሄ ነው። በቃ ብዙም ሰው ነው ያለ። በትግራይ ክልል በሽረ ከተማ የነበረን ቆይታ እንደቀጠለ ነው። አሁን ደግሞ በሼክ ሸሪፍ የመስጂዱ ቅጥር ግቢ ውስጥ የሚገኘው መድረሳ ላይ ተገኝተናል። እዚህ ቦታ ላይ እንግዲህ ሴቶች፣ ወንዶች እንዲሁም ህጻናት እንዲሁም ደግሞ እናቶች በእልም በታፊዝ በተለያየ የእልም ደረጃ ሀላቃ ይቀራሉ ማለት ነው። እዚህ ቦታ ላይ በቁርአን ወር በሆነው በረመዳን ወር የቁርአን ስጦታ ይዘን እዚህ ቦታ ላይ ተገኝተናል። እንግዲህ ኡስታዛቸው ከጎናችን ይገኛሉ። ከሳቸው ደግሞ የበለጠ ስለዚህ መድረሳ የምንሰማ ይሆናል። አብራችሁን ቆዩ

ያላ ከክቱቡ ሲታ ቀራሁት ከሻሁ የሙፍትራያ ሙፍትራያ ከእሳቸው ነው የቀራሁት። ከመጣሁ ሀያ አምስት ቀን ከጀመርኩ ቀኑ ሀያ አምስት ወር አልሞላም፣ አንድ ወር አልሞላም። ወንዶች ሀምሳ አሉ ሀምሳ የሚቆሩት ሀምሳ ናቸው፣ ግን አብዛኛው ጠዋት መጥቶ ነበረ። ሴቶች ሀያ ስድስት ናቸው። በጣም ያኸተሙ እኔ አሉ ማሻ አላህ፣ አሁን ቂራቱ የቀጠሉ ነው እዚህ ነው በቃ። ከአንድ ሰዓት ተኩል ገብቼ አስር ሰግጄ ነው የሚሄደው። እር የእርስ ቤተሰብ እዚህ አይደሉም ማለት ነው መየት ነው ያሉኝ። አድዋ አድዋ ማለት ከዚህ የ85 ኪሎ ሜትር ነው። እርሶ እዛ ተወልዶ ያደጉት ወደ ራያ ሄደው ነው የቀሩት ወይ? እዛ ራያ ነው የቀራሁት ቱብሲታውን ራጃ ነው ያቆራሁት ከእዛው እኔ ከዋጃ ኮባ የሚባል አለ ኢራብ ዛን ያቀራሁት ከዛ ቀርቶ መጥቶ እዚህ ቦታ ላይ አሁን ሀያ አምስተኛ ቀናችሁ ነው። ወደፊት እዚህ ቦታ ላይ የማቅራት እድል እዳላችሁ ማለት ነው። አዎ ኢንሻአላህ እስከ መጨረሻው። ልጆች ፍላጎች አላቸው፣ ግን ትንሽ የአባታቸው እነታቸው አይከታተሉም ካረፈዱ ምናምን፣ አብዛኛው ኮሚቴ ነው። ሻክ ሳሊህ እና ሻክ ሰይድም ይባላሉ። ከኔ ጋር ይተባበራሉ ምናምን፣ አቱቀዩ ምናምን እያሉ ይመክራሉ። አዎ እሳቸው ሻክ ሳሊህ አሉ። ልጆቹ እንዴት ነው? በክፍያ ነው አይደለም? የሚቀሩት? አዎ በወር ብር ነው የሚከፍሉት። ለምሳሌ ለምሳሌ አንድ ልጅ አመታ ብር ነው የሚከፍለው። አሁን እዛ በነበራችሁበት ወቅት ደረሳ ነበራችሁ። ራያ ሙፍቲ ራያ ከባ ሆነ ሙፍቲ ራያ አጠገብ ሆናችሁ ስትቀሩ እንግዲህ እዛ ደረሳ ናችሁ። በደረሳነት ደግሞ ረመዳን ለየት ይላል። አሁን ደግሞ እዚህ ሼክ ሆናችሁ ደግሞ እያስቀራችሁ ረመዳን ልትጾሙ ነው። እስኪ እዛ የነበረው የረመዳን ድባብ ምን ይመስላል? አብዛኛው ረመዳን ወደ ሀገሬ ነው የሚመጣው። አድዋ አድዋ ነው የሚመጣው። እዛ ቅርአት የለም፣ ክፍት ነው። ደረሳ ወደ ወደ ሁሉም ደረሳ አምስት መቶ ደረሳ አለ። የሙፍቲ የሻሁም ደረሳ ማለት ነው። ዑለማዎች ከኮምቦልቻ የሚመጡ ማለት ነው። ከትግራይ ቁርኣን መቶ ሃምሳ ነበሩ። አሁን በየቤታቸው በየሀገራቸው ነው የሚሄዱ በረመዳን ጊዜ ማለት ነው። እንግዲህ የሰማችሁትን ይመስል ነበረ በደረሳነት ህይወታቸው ያንን ህይወት ያሳለፈው አሁን ደግሞ በሸህነት እዚህ ቦታ ላይ ሀብሎ ሀያ አምስተኛ ቀናቸው ላይ ደርሰዋል። የማስቀራት ህይወታቸውን ደግሞ እንደ አዲስ እዚህ ቦታ ላይ ቀጥለዋል ማለት ነው። ከይሩኩም መን ተዓለመ ልቁርአና ወዓለመሁን እንደተባለው የቀሩትን ለማስቀራት ሽሬ ከተማ ላይ ቁጭ ብሎ ባልተመቻቸ ሁኔታ ላይ ሆኖ እያስቀሩ አሁን አልሐምዱሊላህ ቁርአን አምጡልን ባሉን መሰረት እኛ ቁርአን ይዘን እዚህ ቦታ ላይ ተገኝተናል። ሌሎች ነገራቶች ያስፈልጓቸዋል። በሌላ ጉብኝታችን የምናሳያቸው ይሆናል። ሳትርቁ ጠብቁን።